ወንድ ልጅ ጠንካራ ነው። እንደዚህ በቶሎ የሚሰበር አይነት አይደለም። ቶሎ የሚያለቅስ አይነት አይደለም። ወንድ ልጅ በተፈጥሮ ታቃላችሁ። ሴቶች ነው ቶሎ የማልቀስ ባህሪ ያለ ነው እንጂ ወንድ ልጅ አያለቅስም። ይህን ያክል ግን አህሙ ምን ቢደርስበት ነው? ይህን ያክል ምን ብትሉት ነው? ይህን ያክል ምን ብታደርጉት ነው እንደዚህ አልቅሶ ከሚዲያ እንዲጠፋ ያደረጋችሁት? ሶፊያ ምንም ተጨባጭ በሌለበት ምንም እርዳታ በሌለበት ባላገኙበት፣ ባዶ እጃቸውን እኒህን አባት አምጥተሽ አፓርታማ ማስታወቂያ ማሳየት ማስታወቂያ ማሰራት ይሄ ነገር ተገቢ ነው? ጥሩ ነው? ለአንድ ለተቸገሩ ምስኪን አባት እንደዚህ ማድረጉ ተገቢ ነው? መጀመሪያ እኮ ሊረዱ ይገባል። የሆነ ተጨባጭ ሊኖራቸው ይገባል እንጂ ዝም ተብሎ ልክ ቤት አሁን ሰው ሙሉ ቪዲዮ ለራሱ ያየው አልመሰለኝም ልክ ቤት እንደተገዛላቸው አድርጎ ነው እያየ የነበረው። ደስታቸው ማሻለ ይላሉ፣ አንቺን ይመርቁሻል ምናምን ነገር። ምንድነው የተፈጠረ ነገር አለ? ለእኒህ አባት አዲስ ነገር አለ? የለም። እስካሁን ድረስ እንባቸው አልታበሰም። እስካሁን ድረስ አልተረዱም። ምንም ተጨባጭ ነገር የለም። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ሰላም ወደ ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ድምፄ ተቀይሮብኛል ያለ ያው ጉንፋን ይዘኝ ነው እና ለድምፅ ጥራት በጣም ይቅርታ ማለት እወዳለሁ ከወዲሁ ዛሬ የመጣሁት እንግዲህ በሁለት ጉዳዮች ነው። በሶፊ እና በአህሙ ጉዳይ ነው። እንግዲህ ሶፊ እኒህን አባት ለሶስተኛ ጊዜ ወደ ዩቱብ ቻናሏ አምጥታችኋ ላይ ነገር ግን ለሶስተኛ ጊዜ በዩቱብ ቻናሏ ሲቀርቡ እኒህ አባት ምንም የተረዱትም ነገር የለም ምንም ተጨባጭ ነገር የለም በመጀመሪያ ልታውቁት የሚገባው ነገር እኒህን አባት እንረዳችኋለን ሰዎች እንድረዷችሁ እናደርጋለን በሚል ምክንያት ሚዲያ ላይ አምጥተው ኢንተርቪው ሲያደርጓቸው ችግራቸውን እንዳወሩ ሲያደርጓቸው እንዳለቅሱ ሲያደርጓቸው ከቆዩ በኋላ ተጠቅሙባቸው ጥላዋቸው የጠፉ ሰዎች ስላሉ ነው። እስከ ዛሬ ድረስ ለሶስት ዓመት ያክል እኒህ አባት ከዛ ችግር እንዳይወጡ፣ እንዳይለቅሱ፣ እንዲሟቀቁ ያደረጓቸው ማለት ነው። እና የሶፊያም ደግሞ እንደዛ ሆኖ እንዳይቀር የሶፊያ እንደዛ ሆኖ ተድበስብሶ እንዳይቀርና የኒህ አባት ልብ እንዳይሰበር ስላሰብኩ ነው አስተያየት መስጠት የፈለግኩት። እና ሶፊያ ስህተቷ ምንድን ነው ካላችሁኝ ሶፊያ ስህተቷ እኒህ አባት ምንም ተጨባጭ በሌለበት ምንም እርዳታ በሌለበት አፓርታማ ይዛ ገብታ ስለመኖሪያ ቤት ማሳየት ማስታወቂያ ማሰራት አለባት ብዬ አላስበም። በመጀመሪያ ሀሳቡ የቀረበው ሀቢባ ቤት ቀርበው ይረዱ የሚል ነው። እሷ ግን ያንን አጋጣሚ ያንን ኮሜንት አጋጣሚ ተጠቅማ ነው እንግዲህ ማስታወቂያ ስታሰራባቸው የነበረው። ያ ነገር ልክ አይደለም እና የተወሰነ እርዳታ አግኝተው ቢሆን ኖሮ የሆነ ተጨባጭ ነገር ቢኖር ኖሮ ችግር የለውም፣ እሳቸው ተጠቅመው እሷን ብትጠቀም ችግር የለውም። እና ደግሞ የእውነት አላማዋ ከዛ አፓርታማ ቢገዛላቸው የሚል ከሆነ በቃ ህልማቸውን እናሳካላቸው ከእንደዚህ አይነት ቦታ ቤት እንግዛላቸው ብላ ከተረዱ በኋላ ወይም ደግሞ እንደነገርኳቸው መጀመሪያ የሆነ እርዳታ ካገኙ በኋላ ብትመጣና ማስታወቂያውን ብትሰራ መልካም ነበር ነው። ቤቱ ተገዛም አልተገዛም ግን መጀመሪያ የሆነ ነገር ሊኖራቸው፣ የሆነ ነገር ሊያገኙ ይገባ ነበር ነው እያልኩ ያለሁት። እና የሆነ ተስፋ የሚሰጥ ነገር እንኳ መኖር አለበት ብዬ ስላሰብኩ ነው። ነገር ግን ሶፊ ያደረገችው ልክ ነው ካላችሁ ደግሞ ኦኬ ልክናት። እኔም እኮ እየተቃወምኳት አይደለም በነገራችን ሀሳቧ ግን የአባታችን ልብ እንዳይሰበር ነው። ይሄ ነገር ባይሳካ ወይም ደግሞ ለምን መቸኮል አስፈለገ በባዶ የሚለው ነገር ነው እንጂ ልክ ሊሆን ይችላል ሀሳቧ። ነገር ግን ያንን ሀሳቧን ደግሞ እናሳካለን ካልን የግድ በኮሜንት ብቻ አደለም፣ እዛ ጋሁን በኮሜንት ምናምን ማጨብጨብ ብቻ ምንም ፋይዳ የለው፣ ምንም ጥቅም የለው። በቃ ያደረገችው ነገር ልክ ነው ብለን ካሰብን ሶፊያ፣ በቃ ይህንን አላማ ማሳካት አለብን። አባታችን እዛ ጋር ፈገግታቸው አቤት ፈገግታቸው አቤት ደስታቸው ስትሉ ነበረ። ፈገግ የሚል ሰው እኮ ሁሉ ደስተኛ አይደለም። ፈገግ የሚል ሰው ሁሉ እኮ ያገኘ አይደለም። እኒህ አባት መቼም ሁልጊዜም እንደ ሕፃን ልጅ ከማለቅስ ብለው ሊሆን ይችላል ፈገግ ያሉት እኮ እንጂ አግኝተ ወይንም ደግሞ ቤቱ ተገዝቶላቸው እኮ አይደለም። በባዶ እኮ ነው ፈገግ ሲሉ የነበረው። ፈገግታቸውን ብታዩ ደግሞ ከልባቸው አልነበረም። በቃ ፈገግታቸው ደግሞ ከልባቸው እንደሆን የግድ ሲጀመር ማለት ነው። ሲጀመር ሙስሊም ሆነን እኒህን አባት የመርዳት ግዴታ አለብን። አላደለ እንዴ? ስንቶቻችንን ገንዘባችንን እኮ አለአግባብ የምንበት ነው። እንደነዚ አይነት የተቸገሩ ሰዎችን ግን ብንረዳ፣ ጽድቅ የምናገኘው በእንደዚ አይነት መንገድ ነው። አጅር የምናገኘው በእንደዚ አይነት መንገድ ብራችንን ስናወጣው ነው። መርዳቱም ደግሞ ግዴታ አለብን እንደነዚ አይነት ሰዎችን ነገር ግን ይሄ ነገር ተድበስብሶ ምናምን እንዳይቀር በጣም እፈራለሁ። ወላሂ እኒህ አባት ለእኛ ያላቸው አመለካከት ሁሉ ሊቀየር ይችላል። ለዛ ብላችሁ ደግሞ ብቻ ማሰብ አይደለም በቃል፣ አደለ ሰብአዊነት፣ ሰዋዊነት ተሰምቷችሁ እንርዳቸው ሁልጊዜ ከሚያለቅሱ ሁልጊዜ ሜዳ ላይ ማንም እየመጣ እንዲጎትታቸው እንዲያስለቅሳቸው ማንም እየመጣ ችግራቸውን እንዲያስወራቸው። ወላ ችግር እኮ ለሰው ማውራት እኮ በጣም ነው የሚያስጠላው። ትልቅ የሚሆን ትንሽ በጣም ነው የሚያስጠላው። ወላ ደስ አይልም። ደስ ይላቸዋል እንደሆነ ነገር ተቸግራችሁ ለሰው ማውራት እኮ የሚያስጠላችሁ እኮ ወይም የሚያስጠላን ሰዎች እኮ ነፍናን እኮ ብዙ ነን። እና ማንም ሰው ችግሩን የሚያወራው ደስ ብሎት አደለም። ችግር በጣም ከአሁን በፊትም ተናግሬያለሁ። ጥሩ አይደለም እና በቃ የነዚህን አባት ሀሳብ እናሳ ካላቸው እንሻላ። ሲቀጥል ደግሞ ሀሳብ ስትሰጡ ማለት ነው ሀሳብ ኮሜንት ላይ ስትሰጡ አንድ ሰው የጻፈውን ተከትላችሁ አትሂዱ ፕሌስ። በቃ ይህ የራሳችሁን አስተያየት ሰጡ። አንድ ሰው አንድ ኮሜንት ጥሩ ከሆነ ያንን ጥሩ ኮሜንት ተከትላችሁ ትሄዳላችሁ፣ መጥፎ ከሆነ መጥፎ ኮሜንት ተከትላችሁ ትሄዳላችሁ ግን ማለት ያው ማለት ግን ሁላቸውም እያልኩ አይደለም። አንዳንዶቻቸው አላቸው የግላ አስተያየታቸው የምትሰጡ ግን፣ አብዛኞቻቸው ተመሳሳይ ኮሜንት ነው የምትሰጡት። በቃ በሰው ሀሳብ፣ በሰው አስተያየት የምትመሩ ሰዎች አላችሁ እና ያ ልክ አይደለም። በራሳችን ሀሳብ የራሳችንን ሀሳብ እንስጥ እና ሶፊያ ያደረገችው ነገር ልክ ነው ብላችሁ ካሰባችሁ ሀሳቧን እናሳካላት። አባታችንም እንባቸው ይታበስ፣ ልባቸው እንዳይሰበር ድጋሚ ማለት ነው ለሶስተኛ ለአራተኛ ጊዜ ልባቸው እንዳይሰበር እና ወደ አህሙ ስመጣ እንግዲህ አህሙን ከሚዲያ ብር አድርጋችሁ አጥፍታችሁታል። ያው እንግዲህ አህሙ ብቻ አይደለም ፈኪያም ነባም ጠፍተዋል፣ ሶስታቸውም ጠፍተዋል። እና እንኳን ደስ አላችሁ የነባም ወዳጅነን የምትሉ ደጋፊነን የምትሉ የፈኪያም ወዳጅነን ደጋፊነን የምትሉ የአህሙም እንደዛው ማለት ነው። እና አህሙ ባለፈው በሰራው ቪዲዮ እንግዲህ እኔ ካሁን በኋላ ይሄ የመጨረሻ ቪዲዮ ሊሆን ይችላል፣ ከሚዳ አንድ ጠፋ ከሆነ ሀሳባችሁ ጠፋላችኋለሁ፣ አልችልም፣ በቀኝ ብዙ ነገር እየተባልኩ ነው፣ ብዙ ነገር እየደረሰብኝ ነው። በፈኪያና በነባ ምክንያት ማለት ነው። እንደዛ ብሎ ምርር ብሎ እስከሚያለቅስ ደርሶ ነበር። እና ያው እንግዲህ ሶስታቸውም ጠፍተውላችኋል ማለት ነው። እኔ ግን ያልገባኝ ነገር ማለት ነው። እርግጥ ነው እኔ አንዳንድ ነገሮች አያለው ሰማለው፣ አንዳንድ ኢንፎርሜሽኖች ይደርሱኛል እና አህሙን በውስጥ መስመር ገብታችሁ መባል የሌለበትን ነገር የምትሉት ሰዎች እንዳላችሁ ግልጽ ነው። ራሳችሁ ራሳችሁን ታውቃላችሁ መቼም። ነገር ግን አንድ ነገር ልባላችሁን እዚህ ጋር ማለት ነው አህሙ ከተመቸው ጋር አህሙን የምትወዱት የምታከብሩት ከሆነ ስራው ላይ እንጂ ስለሱ እድገት እንጂ ስራው ላይ እንጂ አስተያየት መስጠት ያለባችሁ። ከከሌ ጋ ስራ ከከሊት ጋ ትስራ ከከሌ ጋ ስራ ማለት ምን አስፈለገ? ሲቀጥል እነዚህ ሁለት እህቶቼ ብሎ ፈኪያንም ነባንም እህቶቼ ናቸው ብሎ እሱ የእህትነት ደረጃ ከሰጣቸው ለእኛ እህቶቻችን አይደሉም እንዴ? እህቶቻችን እኮ ናቸው። ለምንድን ነው እህቶቻችን ብለን አምነን የማንቀበለው? ለምንድን ነው የግድ ጠላትና ወዳጅ ለማድረግ ጎራ የምንከፋፍለው? ለምንድን ነው እነዚህ ልጆች እኮ እኛ ነን ለመከፋፈል የምንሞክረው እንጂ እኮ እነሱ እንደ አንድ እህት አማማች እንደ እህት አማማች እንደ አንድ ወንድም በቃ ሲመቻቸው ነገሮች ካጋጠሙ ከተመቻቸላቸው አብረው ይሰራሉ አብረው ይጨዋወታሉ። ካልተመቸ ደግሞ አልተመችም። ከተመቻቸው ሰው ጋር ባገኙት አጋጣሚ እና ባላቸው አይዳ ከማንም ሰው ጋር ሊሰሩ ይችላሉ። ግን ከከሌጋ ፈኪያ ከከሌጋ ስሪ ከከሌጋ ነኝ አህሙ ከከሌ ጋር ስራ ከከሌ ጋና ነባም እንደዛው ትባላለች። እንደ እና የእውነት እነሱን የምትወዷቸው ከሆነ ስለ እድገታቸው ብቻ አስቡ። በላ የሚሰሩት ስራ መጥፎ ነው ጥሩ ነው፣ እዛ ላይ ብቻ ሀሳብ አስተያየት ስጡ። ግን ከከሌ ጋር ስራ ከከሌት ጋር አትስራ አትበሉ፣ ጫና ታደርጉባቸው። ከተመቻቸው ጋር ይስሩ። አህሙ ፈኪያ ጥላ ስትሄድ ኮ ከነባ ጋር ነበረ። ነባ ከጎንህ ነበረች። ለምንድነው ከነባ ጋ ማትመጣው? ለምንድነው በነባ ቤት ቪዲዮ የማይለቀቀው? ካልተመቻቸውስ? ሲቀጥል ደግሞ የሷ ዩቱብ ቻናል ገና ብር አይቆጥርም እንዴ? ምን እየሆናችሁ ነው? ኦኬ ብር ባይቆጥርም ተስራ ቪዲዮ። በቃ ዩቱብ ቻናል ከፍሎ ሰጣት። ሁለተዋን ረሳ እንዴ? ሱ ትቷታል እንዴ እንዴ? አብረው መኖር አይችሉም፣ መቼም አንድ ቤት አይደለም የሚኖሩት እኮ። የግድ ሌላ ቦታ የምታዩትን ነገር እነሱ ላይ ካላየን ነው የግድ። በቃ ሌሎች ዩቱበሮች እንደዚህ ተቃቅፈው ተዛዝለው እየተሳሳሙ እንደሚመጡት እንደነዛ እንደሆኑላቸው ነው የምትፈልጉት። እረ አላህን ፍሩ፣ ወላሂ አላህን ፍሩ። ምን እየሆናችሁ ነው እናንተ። አብዛኞቻችሁ እኮ ብሏሉ እኮ እሱ ለራሱ ማለት ነው። ረመዳን ሳይገባ በፊት ሙስሊሞች ናቸው የእኔ ኦዲየንሶች አብዛኞቻችሁ። በእርግጥ ክርስቲያን አለ ግን አብዛኞቻችሁ ሙስሊሙ ናችሁ። እንዴት ነው እነሱ ወደ መጥፎ ነገር የምትገፋፉት? በጥሩ ነገር ላይ ማበረታታት ሲገባችሁ፣ ረረ ይደብራል። ሲቀጥል አህሙን ለማጣቆርና አህሙን ለመጣል የምትሞክሩ ሰዎች አላችሁ። ማናት ፈኪያ ስትሄድ አህሙ ከጎንህ ነበረች። ነባ ተሰደበች አልክ ምናምን። አዎ ልትሰደብ ትችላለች፣ በውስጥ መስመር ሚዲያ ላይ ዩቱብ ቻናል ላይ ላትሰደብ ትችላለች፣ ተሰድባም ሊሆን ይችላል። በእርግጥ እኔ አላጋጠመኝም። ነገር ግን ነባ ተሰደበች ብለህ እንዴት ታለቅ ሳለ ፈኪያኮ በአንተ ምክንያት ስንት ስትሰደብ ነበር፣ ስንት ስትባል ነበር? ላላችሁ ማለት ነው። ፈኪያኮ አህሙጋ ሆና ተከብራ እንጂ ተሰድባ አታውቅም። ማንም ሰድባትም ማንም ከፍ ዝቅ አድርጓት አያውቅም። ከአህሙ ጋር በምትሆንና በምትሰራት ሰዓት ስቲል እስካሁኗ ሰዓት ድረስ ማለት ነው። አሁን እንኳ ታርቀው ሲመጡ ፈኪያን ማንም ሰው አይነገራትም። አህሙ ለፈኪያ ክብሯ እንጂ መዋረጃው አይደለም። እንደዚህ ዙሪያ ጥምጥም እየሄዳችሁ ግን እሱን ለመጣ ለመት ሞክሮ ሰዎች አላችሁ። በቃ ያገኛችሁትን አጋጣሚ ተጠቅማችሁ። ልጁ ደግሞ ሚስኪን ነው። ሰው እንደዚህ መጥፎ ነገር ያስብብኛል፣ ሰው በመጥፎ ነገር ያይብኛል ብሎ የሆን ነገር የሚጠነቀቅ አይነት ልጅ አይደለም። ሲጀመርም የሚጠነቀቀው ነገር የለቀቀው ነገር የለም። እስካሁን ድረስ መጥፎ የሚባል ነገር የለም። በመጥፎ እይታ ውስጥ የሚገባበት ነገር ምንም የለም። መልካም ልጅ ነው። አሁን ልቡ ንጹሕ ነው። እና እንደዛ ስለሚያምናችሁ ነው። ደግሞ አብዛኞቻችሁ ሙስሊም ናችሁ ብሎ ስለሚያምን ነው። እናንተ ግን የሙስሊምነት ባህሪ የላችሁም። ሞላህ አንዳንዶቻችሁ በውስጥ ገብታችሁ የምጽፉት በውስጥ ገብታችሁ የምትሰጡት አስተያየት በጣም መጥፎ ነው፣ ይደብራል። እንደዛ አይደረግም። ምን ተጠቀማችሁ? ውሻም ሶስታቸውም ጠፉላችሁ። ምን ተጠቀማችሁ? እንደዛ እንዲሆን ነው በቃ እነሱ ከሚዲያ ማጥፋት ነው አላማችሁ ሲጀመር፣ እንጂ የእውነት ወዳጅ ብትሆኑ እናንተ ማለት ነው የእውነት ወዳጅ ብትሆኑ ስለ እድገታቸው ብቻ ነው የምታስቡት። የሚሰሩት ነገር መጥፎ ከሆነ ይሄ ነገር ቢስተካከል ይሄ ነገር ብታስተካክል ትላላችሁ እንጂ ከከሌ ጋ ስራ ከከሌት ጋ ትስራ። በተለይ አህሙ ወንድ ጋር ቪዲዮ ሲሰራ አይታይለትም ትንሽ ይሻላል። ከሴቶች ጋር ሲሰራ ምናምን ትንሽ እይታ ያገኛል። ከወንድ ጋር ግን አበድና ይታይለትም። ምንድን ነው አላማችሁ? ምንድን ነው ሀሳባችሁ? ምንድን ነው እንዲያደርጉላችሁ የምትፈልጉት? ሁሉም ሰው አንድ አይነት መሆን አለበት የግድ? ሌላ ቦታ የምታዩቸውን የአንድ ሰፈር ሰዎች አሉ እነዛ፣ መቸው የምታውቋቸው ማለት ነው፣ እንደ እነዛ እንዲሆኑላቸው ነው የምትፈልጉት። ረ አላህ ንፍሩ፣ አላህ ንፍሩ። ወላ ይደብራል። በቃ ከፈለጉት ጋር ማንም። ፈኪም ከፈለገችው ጋር ትስራ፣ አህሞም ከፈለገው ጋር ይስራ። ፈኪያ ከአህሙ ጋር መስራት ካለባት ትስራ፣ ምን ችግር አለው? መጥፎ ነገር እስካሰሩ ድረስ ምን ችግር አለው? ብታበረታቷቸው። አህሙ ከፈጌ ሲሰራ ከታየለት ምን ችግር አለው? የሁለት የምትወዱት የምታከብሩት ከሆነ ከነባ ጋር ሲሰራ የሚታይለት ከሆነ ነባ ከአህሙ ጋር የሚታይለት ከሆነ የማናቸውም ወዳጅ ብትሆኑ እዚ የኳስ የጨዋታ የሩጫ ደጋፊ ይመስል ጎራ ለጎራ ተከፋፍላችሁ የከሌ ከሌ ደጋፊ እያላችሁ የማንንም ስም በዛ ላይ ደግሞ አንድ እሱ ከተናገረው እና እኔ በጣም ያስጠላኝ ኮሜንት አለ። አሁን የሆነ ቪዲዮ ሴሳራ ከማንም ጋር የስራ በቃ ፈኪያም ነባን በሌለችበት እንኳ ቪዲዮ ሴሳራ ፈኪያ፣ ፈኪያ፣ ነባ፣ ነባ የምትሉ ምን አለበት በሰራው ቪዲዮ ላይ አስተያየት ብትሰጡ። ዚክር መሰላችሁ እንደ የሰው ስም በየቦታው ከሊት ከሊት ማለት እኮ ይሄ አያሸልምም ወይም ብቃት አይደለም እኮ ይሄ እኮ እውቀት አይደለም እኮ። እንዴ፣ አራ ሰሩ ጭንቅላታቸውን አንዳንድ ሰዎች የምር ይደብራል። ዋይ ሰውን መውደድ እኮ በዚህ ልክ አደለም። ሰውን የሰው ውዴታ የምገልጹት እኮ ስሙን በማውሳት ወይንም ደግሞ ያቅልሃለሁ በማለት አደለም። በመጀመሪያ ለራሳችሁ እውቁ። እነሱ አላማ ኖሯቸው መስራት ያለባቸውን ይሄን ነገር እንሰራለን ብለው ነው ዩቱብ ከፍተ እየመጡት፣ አደለም። በቃ ያውቃሉ ምን መስራት እንዳለባቸው፣ ምን ማቅረብ እንዳለባቸው፣ ከማን ጋ መስራት እንዳለባቸው ያውቃሉ። ይስሩበት ተዋቸው። ምን ተጠቀሟችሁ እስካሁን? ሜዳውን ከሜዳ ያጠፋችኋቸው፣ ከሰው በታች አደረጋችኋቸው። በጣም ነው የምታናድዱት።